ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ አሁን የደረሱንን ሰበር መረጃዎች ወደ እናንተ እናደርሳለን። ከወደ አሜሪካ የተሰማውን መረጃ በማስቀደም እንጀምር። የትራምፕ አስተዳደር ወደ ትውልድ አገራቸው ለሚመለሱ ስደተኞች 1,000 ዶላር እንደሚሰጥ ተናገረ። የሀገር ውስጥ የደህንነት ጸሐፊ ክርስቲኖም በሕገ ወጥ መንገድ እዚህ ከምትኖሩ ምርጡና ደህንነቱ የተጠበቀው መንገድ ራሳችሁን ማፈናቀል ነው ሲሉ ተናግረዋል። በፈቃዳቸው ራሳቸውን ለሚያባረሩ ሰዎች ለአበልና ለትራንስፖርት ከሚሰጠው 1000 ዶላር ዋጋ በግዴታ ከምናባረረው ዋጋ ጋር ሲነጻጸር እጅግ ያነሰ ነው ብሏል። ኤጀንሲው ሕጋዊ ሰነድ የሌለው ሰው በቁጥጥር ስር የመዋልና የማስወጣት አማካይ ወጪ በአሁኑ ጊዜ 17 ሺህ ዶላር ነው ብለዋል። ወደ ሁለተኛው መረጃ ደግሞ ስናልፍ በማይናማር ታግተው የቆዩና መንግስት ወደ ሀገራቸው እንዲመልሳቸው ሲማጸኑ ከነበሩ በርካታ ኢትዮጵያውያን መካከል ከአርባ በላይ የሚሆኑት ዛሬ ረቡዕ እንደሚመለሱ ቤተሰቦቻቸው ገለጹ። ዛሬ ይመለሳሉ ተብለው የሚጠበቁት ልጆች ዲኬቢኤ እና ቢጂኤፍ ካምፖች የነበሩ በቅርቡ ማይዋዲ ተጉዘው የነበሩ መሆናቸው ተመላክቷል። ከማይዋዲ ወደ ባንኮክ ተጉዘውበት የነበረውን የትራንስፖርት ወጪ የኢትዮጵያ መንግስት የሸፈነ ሲሆን ወደ ኢትዮጵያ ለሚመጡበት ደግሞ የኢትዮጵያ አየር መንገድና ኤጀንሲዎች የበረራ ወጫቸውን እንደሸፈኑላቸው ቤተሰቦቻቸው ነግረውናል። ሰሞኑንም ሌሎች ከአርባ በላይ የሚሆኑ ኢትዮጵያውያን ወደ ሀገራቸው ይመለሳሉ ተብሎ ይጠበቃል። ታግተው ከነበሩት በርካታ ኢትዮጵያውያን መካከል ከሰባት መቶ በላይ የሚሆኑት መንግስት በቶሎ እንዲመልሳቸው ደጋግመው ሲማጸኑ እንደነበር ተነግረዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ከ20 ቀናት በፊት ወደ 200 የሚሆኑ ኢትዮጵያውያን ከማይናማር ወደ ሀገራቸው እንዲመለሱ ለማድረግ እየተሰራ ነው ብለዋል። በወቅቱ ወደ 130 የሚሆኑ ኢትዮጵያውያን ወደ ሀገራቸው መመለሳቸውን አስታውሰው ወደ 700 የሚደርሱ ኢትዮጵያውያንን ለመመለስ ጥረት እየተደረገ መሆኑን ጠቁመው ነበር። በተጨማሪ ክቡራን አድማጮች ጅቡቲ የሚገኙ ሰነድ አልባ ስደተኞችን የተመለከተውን መረጃ እንደሚከተለው እናቀርባለን። በጅቡቲ የሚኖሩ ሰነድ አልባ ኢትዮጵያውያንን ወደ ሀገራቸው የመመለሱ ሂደት ሰብአዊ መብታቸውንና ክብራቸውን በጠበቀ መልኩ እንዲከናወን ክትትል እንደሚያደርግ በጅቡቲ የሚገኘው የኢትዮጵያ ኤምባሲ አስታወቀ። ኤምባሲው ሚያዝያ 27 2017 ባወጣው መግለጫ የጅቡቲ መንግሥት ሕጋዊ የመኖሪያ ፈቃድ ሳይኖራቸው በሀገሪቱ ውስጥ የሚኖሩ የውጭ አገር ዜጎች ወደ ሀገራቸው እንዲመለሱ ያወጣውን መመሪያ ተከትሎ በርካታ ኢትዮጵያውያን በፈቃዳቸው ወደ ሀገራቸው በመመለስ ላይ እንደሚገኙ ገልጿል። በውሳኔው አፈጻጸም ሂደትም በኢትዮጵያውያን ስደተኞች ላይ ሊፈጸሙ የሚችሉ ጉዳቶችን ለመቀነስ እንዲቻል ከጅቡቲ መንግሥት ባለሥልጣናት ጋር ተከታታይ ውይይቶች እንደተደረጉ አመላክቷል። በውይይቱ የጅቡቲ መንግሥት ሕጋዊ የመኖሪያ ሰነድ ሳይኖራቸው በሀገሪቱ ውስጥ የሚኖሩ ኢትዮጵያውያን መብትና ክብራቸው ተጠብቆ ወደ ሀገራቸው እንዲመለሱ ለማድረግ እንደሚሠራና በመብት ጥሰት ላይ የሚሳተፉ የሀገሪቱ ዜጎች ካሉም በሚቀርብለት መረጃ መሰረት እርምጃ ለመውሰድ ዝግጁ መሆኑን አረጋግጧል ይላል የኤምባሲው መግለጫ። ይህ ውሳኔ የጅቡቲ መንግስት እንደ አንድ ሉዓላዊ ሀገር መብቱን ተጠቅሞ ያስተላለፈው ውሳኔ መሆኑን ከግምት ውስጥ በማስገባት በውሳኔው አፈጻጸም ሂደት በዜጎቻችን ላይ ሊፈጠሩ የሚችሉ ጉዳቶችን ለመቀነስ የሚያስችሉ ተግባራትን በማከናወን ላይ እንገኛለን ሲልም አክሏል። ሰነድ አልባ ኢትዮጵያውያንን ወደ ሀገር ቤት የመመለሱ ሂደት ከአደጋ የጸዳ የዜጎችን መብትና ክብርን ያረጋገጠ እንዲሆን ኢምባሲው ጉዳዩን ከሚመለከታቸው የጅቡቲ መንግስት አካላት ጋር ከመወያየት በተጨማሪ በጅቡቲ ከሚገኙ ልዩ ልዩ የዲያስፖራ አደረጃጀት አመራሮች ጋር ውይይት እያደረገ እንደሚገኝም መግለጫው አብራርቷል። ወደ ሀገር ቤት የሚመለሱ ዜጎች የሚያጋጥማቸውን ችግሮች በተመለከተ በመረጃ ላይ የተመሠረተ ሪፖርት ለማሰባሰብና ለሚመለከተው የጅቡቲ መንግሥት አካል በማቅረብ መፍትሔ ለማፈላለግ እየሠራ እንዳለ ኢምባሲው በመግለጫው አውስቷል። የጅቡቲ መንግሥት ያስተላለፈውን ውሳኔ ተከትሎ ወደ ሀገር ቤት በመመለስ ላይ የሚገኙ ዜጎች በማንኛውም ሁኔታ ችግር ሲገጥማቸው ለኢምባሲውም ሆነ ለአደረጃጀቶች እንዲያሳውቁ ኢምባሲው አሳስበዋል። ሕጋዊ የመኖሪያ ሰነድ ሳይኖራቸው በጅቡቲ የሚኖሩ ዜጎችን ወደ ሀገር ቤት ለመመለስ በጅቡቲ መንግስት የተላለፈው ውሳኔ አፈጻጸም ሂደት የዜጎችን መብትና ክብር ባረጋገጠ ሁኔታ መፈጸሙን የሚከታተል መሆኑን አረጋግጧል። ከጅቡቲ አስተያየታቸውን ያደረሱ ስደተኞች በበኩላቸው የዚህ ሀገር መንግሥት ተጨማሪ ጊዜ እንዲሰጣቸውና ንብረታቸውን ሰብስበውና ሸጠው ከሀገር የመውጣት ዕድል እንዲያመቻችላቸው ጥሪያቸውን በማሰማት ላይ ናቸው የኢትዮጵያ መንግስትም ቀነገደቡን በማራዘም ረገድ ግፊት እንዲያደርግ በድጋሜ ተማጽነዋል የኤምባሲው መግለጫ ግን በዚህ ዙሪያ ያለው ነገር የለም ዘገባው የቲክፋህ ነው በመጨረሻም ውድ አድማጮች የዚህ ሚዲያ ተከታታዮች ከአርባ ምንጭ ዩኒቨርሲቲ የደረሰንን ዜና ደግሞ እናቀርባለን። የአርባ ምንጭ ዩኒቨርሲቲ ተማሪው ዶርም ውስጥ መገደሉን ተማሪዎች ገለጹ። ዩኒቨርሲቲው ጥቃት አድራሹ ተማሪ እንደሆነና በቁጥጥር ስር እንደዋለ አሳውቋል። የአርባ ምንጭ ዩኒቨርሲቲ የጫሞ ካምፓስ ተማሪዎች በጫሞ ካምፓስ ዛሬ ጠዋት ላይ ብሎክ ዘጠኝ የወንዶች ዶርም ውስጥ አንድ ተማሪ በጩቤ ተወግቶ በአሰቃቂ ሁኔታ መገደሉን ገልጸዋል። ተማሪዎቹ እዚህ ካምፓስ ውስጥ መወጋት የተለመደ ከሆነ ሰነባብቷል ያሉ ሲሆን ዩኒቨርሲቲው በግቢ ውስጥ የሚፈጸሙ ተግባራትን ስሙን ለመጠበቅ ሲል መሸፋፈን ትቶ ለተማሪዎቹ ደህንነት ዋስትና እንዲሰጥ አሳስበዋል። ተማሪዎች ባለው ነገር ስጋት ላይ እንደወደቁና መፍትሄ እንዲሰጣቸው ደህንነታቸውም በአስተማማኝ ሁኔታ እንዲረጋገጥ ጠይቀዋል። የአርባ ምንጭ ዩኒቨርሲቲ የተማሪውን ግድያ አረጋግጦ የሐዘን መግለጫ አውጥቷል። ዩኒቨርሲቲው የስነ ትምህርትና ስነ ባህሪ ሳይንስ ትምህርት ቤት የሳይኮሎጂ ትምህርት ክፍል የሁለተኛ ዓመት ተማሪ የሆነው ናትናኤል ጸጉ አሰፋ ጓደኛው ጋር በተፈጠረ የግል ጸብ በደረሰበት ጥቃት ሚያዝያ 28 2017 ዓ.ም ከፍተኛ ጉዳት ደርሶበታል ብሏል። ሕይወቱን ለማትረፍ በአርባ ምንጭ አጠቃላይ ሆስፒታል ከፍተኛ ርብርብ ቢደረግም ሳይሳካ በመቅረቱ ማምሻው ላይ ወደ አስራ ሁለት ሰዓት ተኩል ገደማ ሕይወቱ አልፏል ሲል ገልጿል። ጥቃቱም ያደረሰው ተማሪ በቁጥጥር ስር ውሎ አስፈላጊው ምርመራ እየተደረገ እንደሚገኝ ገልጾ የሕግ ሂደቱን በመከታተል ውሳኔውን ተከታትሎ በአጭር ጊዜ ለሕዝብ ይፋ እንደሚያደርግ ቃል ገብቷል። ውድ አድማጮች እንግዲህ በሰዓቱ ብታደምጧቸው መልካም ናቸው ብዬ ያሰብኳቸውን አጫጭር መረጃዎች ወደ እናንተ አቅርቤ ያለው ከሰዓታት በኋላ በሌሎች መረጃዎች ተመልሼ እስከማገኛችሁ ድረስ በያላችሁበት የዓለም ክፍል ቸር ቆዩ።